አሰላሙ አሌይኩም አረህማቱላይ ወበረካቶ ወድና የተከበራቸው የቻናዴ ተከታታዮች እንዴት ናቸው? ከኔ አልሐምዱላ ረብልአለሚን። ዛሬ እንግዲህ እንደምታዩት ያው አረንጓዴ ቦታ ነው ያለ ነው። እኔ ና ልጄ በግ እየጠበቅን ነው ማለት ነው። ያው እሱም እንደምታዩት እንባጮ ይዟል። ያው እንባጮ ይወዳል። በነገራችን ላይ በጣም ነው የሚወደው እንባጮ ወደ ዱር ከበጣነ እንባጮ ሊቀሚ ነው የሚል ይሄ ቅንቦ ነው ምናምን። እና እንደምታያቸው እንግዲህ ያው በነገራችን ላይ የኛ ብቻ አይደሉም የሰው በግ አሉ እየጠበቀን ነው እላቸዋለሁኝ። እና የመጣውበት ምክንያት ዛሬ እንደምታዩት እቺ ኮሜንት እንግዲህ ያው እኔ መቸለታ ነው ከሁለት ቀን በፊት ይሄንን የምታዩትን ፎቶ ለቅቄ ነበረ ማለት ነው በኮሚኒቲ ከዛ ጽፌበት ነበረ አላህ ነስሮን ያቀርብላችሁ ብዬ ማለት ነው። የሚገርማችሁ ነገር ቪዲዮዋቸውን ትከታተሉ እንደሆነ አሁን በቅርብ የኢድ ቀን ማለት ነው፣ ሕጻናቶች በጣም ብዙ ሕጻናቶች ነበረ ጋዛ ላይ የተሰዉት ማለት ነው። ሸሂድ የሆኑት ብዙ ሕጻናቶች ናቸው። የኢድ ልብሳቸውን ለብሰው ነው የተገደሉት ማለት ነው፣ ደስታቸው ሳያልቅ በጣም ነው የሚያሳዝነው። እና ውስጤ በጣም ይደማል። ምን ጊዜም የእነሱን ቪዲዮ ባየሁ ቁጥር ብቻ ምን ልበላችሁ። እና ሙስሊም በሙሉ ሙስሊሞች፣ እኛ በጣም ሀዘናችን ነው የነሱ ሀዘን ማለት ነው። በእርግጥ እነሱ የዛኛውን ሀገር አላህ እያሳመረላቸው ነው ስቃያቸው ምንም እንኳን እዚህ ቢበዛም ማለት ነው። እና እነሱ ለዛኛው አለም ነው የሚዋጉት፣ ለሃይማኖታቸው ነው መስጅድ አቅሷ ላይ የሚደርሰውን ጉዳት ለማስወገድ ነው አደል እንደ፣ እና ይሄ ሁሉ መከራ ጥቃት የሚደርስባቸው ለማስከበር ነው፣ ሀገራቸውን መስጅድ አልአቅሷን የስንት ነቢያት የተቀያየረባትን ሀገር ለማስከበር ነው። እነሱ እንደዛ ሸሂድ እየሆኑ ያሉት ማለት ነው። ገብቶቸዋል እና ይሄ ማንኛውም ሙስሊም ሲጎዳ የማንኛውም ሙስሊም እና ህመም ሁላችንም ሙስሊም ያመናል። የነሱ ቁስለ እኛም ቁስላችን ነው፣ የነሱ ህመማቸው የኛም ህመማችን ነው እና ሙስሊም በተነካ ቁጥር ሁላችንም ሊያመን ይገባል። እና ይሄን ስሜት ደግሞ ማንም ላይ የማይቀር ጉዳይ ነው ሶ የዚህ የእኛ አገር ጦርነት እና የነሱ ግጭት አያገናኘውም። እነሱ ለአኼራቸው ብለው ነው እንደዛ የሚሞቱት ማለት ነው። አላህ ፈተና ነው ያመጣባቸው። እና እኛ ገር ጋ ደግሞ ስትመጡ እርስ በርሱ ነው እየተጋጨ ያለው። ከውጭ ጠላት አልመጣበትም። እነሱ ከውጭ እየተደበደቡ በአየር በምን በምን ነው ብዙ ነገር እየደረሰባቸው ያሉት። የሙስሊምን ሀገር እናጠፋል ብለው ብዙ መከራ እያደረሱባቸው ነው። እኛ ጋ ደግሞ እውስጥ ነው እኛው ነን የምንበጣበጠው። በዘር ነው ምንጣለው። ገብታችኋል? እና ከነሱ ጋር በፍጹም በፍጹም የሚያገናኘው ነገር የለም እና ለእነሱ ድምፅ ከምትሆኝ ይልቅ ለእኛ ሀገር ላይ ለሚሞቱት በድሮን ለሚያልቁት ድምፅ ብትሆኝ ይሻላል። እኔ እስከዛሬ ድረስ ሲጀመር ስለ ሀገራችን ጦርነት ሀገራችን ሰላም እንዲያደርግልን ብዙ ጊዜ አወራለሁኝ። ብዙ ጊዜ ሲጀመር እንደኔ ሁላ በሚዲያ የሚናገር የለም ስለ ሀገራችን ጦርነት ስለ ሀገራችን ሰላም ማለት ነው። ግን ፖለቲካ ውስጥ እኔ መግባት አልፈልግም። ሲጀመር ፖለቲካ የሚባለውን ነገር አልወድም በፍጹም። ዘረኝነትም አልወድም። ማንን የማንንም ብሔር አልወክልም። ሁላችንም ኢትዮጵያዊ ነን፣ ሁላችንም የሰው ልጅ ነን። በዛ ነው የማምነው። ሰው በሰውነቱ ብቻ ነው ሊከበር የሚገባው እንጂ የከሌ ዘር የከሌ ዘር የሚባል ነገር እኔ ጋ የለም። አይመቸኝም። አልወድም ሲጀመር ዘረኝነት ጥሩ አይደለም፣ አያስፈልግም። ነገ ብንሞትኛ ቀብር ውስጥ የምንጠየቀው ማን ነው? ፈጣሪህ ነው እንጂ የምንባለው ዘረህ ምንድን ነው አንባልም። እና ያ ነገር ነው ሊያሳስበን የሚገባው። እኛ ሙስሊሞች እንጂ ሌላ ነገር ምንም አያሳስበንም። እዛ ጋ ደግሞ ድምፅ ሆንም ስለነሱ ጉዳይ አወራንም። ይሄ የድናችን የሃይማኖታችን ጉዳይ ነው። እና በህይወት የሚያሳስበኝ ነገር ቢኖር እሱ ነው እንጂ ስለሌላ ጉዳይ የሚያሳስበኝ የለም። ግን ማንም ሰው አይሙት፣ ሰው በሰውነቱ ሊከበር ይገባል። እና እዚህ ጋር ደግሞ ኢትዮጵያ ውስጥ ያሉ እናቶች፣ አባቶች፣ ገበሬዎች፣ ህጻናቶች የሚሞቱት በምንድን ነው? በእኛው ችግር ነው፣ ውስጣችን ባለው ችግር ነው። እዚሁ እርስ በርሳችን ወንድም ለወንድሙ እየተጋደለ ነው። ከውጭ የመጣብን ጠላት የለም እና ይሄ ነገር እኛው ራሳችን ስንተሳሰብ ነው ያ ነገር የሚቀረው፣ ሁላችንም ስናጸዳ በቃ ከዘረኝነት አይምሮአችን ልናጸዳ ይገባል። ሰው አይሙት ካልነ እንደዛ ነው መሆን ያለበት እና እኔም የምታገለው በቃ ገበሬው ንጹህ ገበሬ ስለፖለቲካ ብጠይቁት አንዲት ነገር የማይመልሰው ህፃናቹ፣ ትላልቅ አዛውንት ሰዎች፣ ወጣቶች ምንም ነገር የማያውቁ ዝም ብለው ዘለው ጦርነት ውስጥ የሚገቡ እነዛ አይሙቱ፣ በማያውቁት ነገር ማለት ነው። እና ይሄ ነገር ቢቀር ጥሩ ነው። የምንሰብከው ዘረኝነት፣ የምንሰብከው በቃ እርስ በርስ ወንድም ለወንድሙ እንዲጋጭ የምናደርገውን ነገር ቢቀር ነው የሚሻለው። ለምን እንደዛ ከሆነ አናድግም፣ ሁሌ ዘቅጠን ነው የምንቀረው። እና እኔ በዘረኝነት አላምንም፣ በፖለቲካም አላምንም፣ ፖለቲካ አልወድም፣ ግን ያገሬ ሰላም ስለሚያሳስበኝ ለአገሬ ህዝብ፣ ለሚስኪኑ፣ ለደሃው ሰርቶ እንዲበላ ሰላም ነው የሚያስፈልገው የሚለውን ብዙ ጊዜ ደጋግሜ ሲጀመር ለዛ ሳላወራ ቪዲዮ ሰርቼ ራሱ ብዙ አላቅም። ሁል ጊዜ ስለ ሰላም ነው የማወራው። አገራችን ሰላም ያስፈልጋታል። በቃ ለምን ዝቅ ያለው ህዝብ፣ ደሃው ህዝብ ሰርቶ መኖር አለበት። ቢያንስ በቃ ያገኘውን ጎርሶ እንዲኖር የዕለት ጉርሱን ተሯሩጦ እንዲያመጣ የሚሰራውን ገበሬውም ነጋዴውም ሰርቶ በሰላም ቤቱ እንዲገባ ይሄ ነው የሚያስፈልገን። በቃ ሰው ኖረውም አልኖረውም ያለውን ነገር ከሌለውም ደግሞ እህ ብሎ ተኝቶ በቃ ቆሎውን ቀርጥሞ ውሃውን ጠጥቶ ቤቱ ሰላምን አግኝቶ እፎይ ብሎ ሊተኛ ይገባል። እኛ ጋ ግን ያለው ነገር ሰላም የለም። ስለዚህ ሰላም ያስፈልገናል። ይሄንን ሁላችንም ልንመኘው ይገባል እንጂ እዛ ባህር ማዶ ያለው ጋር የሚያያይዘው ነገር የለም። ያለሁኝ ለህቴ እንግዲህ ኮሜንት ለጻፈችው ማለት ነው። እና የማንም ሰው ልጅ ሲጀመር ይሞት አይባልም። ማንም ይሁን ማንም፣ ሙስሊም ይሁን ክርስቲያን ይሁን፣ ድሃ ይሁን ሀብታም ይሁን፣ ሰው በሰውነቱ ብቻ በቃ የሰው ልጅ ሲሞት ያሳዝናል። በማያውቀው ነገር ሲሞት ማለት ነው። እና ያገራችን ህዝብ እንደዛው ነው እየተጨናነቀ ያለው ወጥቶ ቤቱ እስከሚደርስ ድረስ ብዙ ጭንቀት ነው ያለበት፣ ምን ይፈጠር ይሆን ዛሬ እያለ ማለት ነው። እና ይህን ህዝብ አላህ ነጃ ያውጣው እነሱንም ደግሞ ፍልስጤኖችም ሆነ ሶሪያዎችንም ሆነ አላህ ነጃ ይበላቸው። በቃ ሀገራቸውን ሰላም ያደርግላቸው፣ አላህ ነስሩን ይስጣቸው። እንደዚህ ነው የምንለው እኛ ሙስሊሞች ነን። በተቻለን አቅም ለእነሱ ዱአ ልናደርግላቸው ይገባል። ይሄ ለምን የሃይማኖት የህይወት ጉዳይ ነው። ሃይማኖት ማለት ህይወት ነው። በቃ ነገ አላህ ስለ ሃይማኖት ነው የሚጠይቀኝ እንጂ ስለ ዘሬ ጉዳይ ስለምን የሚጠይቀኝ ነገር የለም። እና ለዚህ የምጠየቅበት ጉዳይ አይደለም ምላቸዋለኝ። ውዶችዬ እንግዲህ እንደምታያቸው እኛ በጎቻችንም እየጠበቅን ነው። ዛሬ በነገራችን ላይ ማክሰኞ ነው ቀኑ እና ቤት ሰው የለም። የኛ ቤት ሰው ሁሉም ነጋዴ ነው እና ገበያ ሂደዋል ሁሉም እና ያለ ነው እኛ ነን ልጆች ጋር ያው በግን ጠብቃለን። እስከ አምስት ሰዓትም ሆነ እስከ ስድስት ሰዓት ምሳ መስሪያው እስከሚደርስ ድረስ እንደዚህ አንረቅም። እዛው ከቤት ጎን እንደዚህ እያል እናበላለን። እንደምታዩት ሳሩ በጣም ያምራል። ዝናቡም ያው አሁን ትንሽ ቆም አድርጎ ፀሐው እንትን ብሏል ሰኔና ግንቦት መስሏል። እንግዲህ አላ የዝናብ ፀሐይ እያደርገው እያለ ነው። አሁን መዝነቢያው ሰዓት ስለሆነ እንደነገርኳችሁ በባለፈውን የቀረጽኩት ቪዲዮም አለ ገበሬው ያው እያረሰ ነው እየዘራ ነው። አንዳንዱም ጤፍ ምናምን እና በዛ በወግዴ ምናምን ገና ነው የምትሉ ልጆች አላችሁ። እንግዲህ እኛ ሰሜን ወሎንን አላቅም እንዴት እንደሆነ የሌላው ሀገር፣ እዚህ ግን እያረሱ ነው ማለት ነው። በቆሎ ምናምን የሚዘራበትም ሀገር አለ። ያው አሁን ብቻ ተስፋፍቷል፣ እንጂ ውሃ ምናምን አለ። በውሃ ሁሉን ነገር እንጠቀማለን እና ይሄንን ይመስላል ውዶቼ፣ ዛሬ ውሎዬ ይሄንን ይመስል ነበር። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሰን እስከምንገናኝ ወሰላም አለይኩም ወራህመቱላሂ